የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ዘጠና ከመቶ የሚደርሰውን የአሜሪካ ዓለም አቀፍ የልማት ድርጅት ወይም ዩኤስኤይድ የውጭ እርዳታ ውሎች ለማቋረጥ በመወሰናቸው የኡጋንዳ የጤና ባለሥልጣናት ከዓለማችን ድሃ ማህበረሰቦች መካከል አንዱ በሆነው ሕዝብ ላይ ከፍተኛ ጥፋት እንደሚያስከትል እያስጠነቀቁ ይገኛሉ። በኡጋንዳ ጤና ሚኒስትር የወባ መቆጣጠሪያ ፕሮግራምን የሚመሩት ጂሚ ኦፒጎ ለአሶሴትድ ፕሬስ እንደተናገሩት በጥር ወር ማገባደጃ ላይ ዩኤስኤይድ ያስተላለፈው የስራ ማቆም ማዘዣ እሳቸውና ሌሎች በአደጋ ዝግጁነት ላይ እንዲያተኩሩ እያስገደዳቸው ነው። የዓለም ጤና ድርጅት በአውሮፓውያኑ 2024 ያወጣው ሪፖርት የሚያሳየው ባለፉት ሶስትና አራት ዓመታት የወባ በሽታ እየጨመረ መሆኑን ነው። ከግማሽ ሚሊዮን በላይ መሞታቸውንና ከ250 ሚሊዮን በላይ ደግሞ በወባ በሽታ መያዛቸውን የሚያሳያል። ስለዚህ የወባ በሽታ በዓለም ላይ አሁንም ትልቅ ችግር ሲሆን፣ ከ80 በመቶ በላይ የሚሆነው ደግሞ ከሳህራ በታች ባሉ የአፍሪካ ሀገራት ውስጥ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ሰኞ በኤክስ ገጻቸው ላይ ባሰፈሩት መልእክት፣ የትራምፕ አስተዳደር ላለፉት ስድስት ሳምንታት የዩኤስኤይድ አብዛኛውን ፕሮግራም የመዝጋት ስራ ማጠናቀቁንና ከመዘጋት የተረፈው 18 ከመቶ የእርዳታና ልማት ፕሮግራም በውጭ ጉዳይ ሚኒስቴር ስር እንደሚጠቃለል አስታውቀዋል። ዩናይትድ ስቴትስ ግን በአፍሪካ የሚካሄዱ ጸረ ወባ በሽታ ጥረቶች ቀዳሚ የገንዘብ ድጋፍ ሰጪ ነበረች። ዶክተር ኦፒጎ እንደሚሉት የወባ በሽታን ለመከላከል የሚዋጡ መድኃኒቶችና የአልጋ ጎበሮች ልክ እንደ መሰረታዊ ሸቀጣሸቀጥ የሚገዙ በመሆናቸው የማያቋርጥ አቅርቦት መኖር አለበት። የዩኤስኤይድ ድጋፍ እምነትን መሰረት ባደረጉ ቤተ ክርስቲያናት፣ የእስልምናና የማህበረሰብ ተቋማት የሚተዳደሩ አገልግሎቶች ሳይቀር ይደግፋል። እነዚህን የመመርመሪያ ጥቅሎችና ለወባ በሽታ የሚያገለግሉ አቅርቦቶችን ይሰጣል። የሚዋጡ መድኃኒቶችን ያቀርባል። ለነፍሰ ጡር እናቶችና ሕፃናት አጎበሮችም ይሰጣሉ። ከሁሉም በላይ ግን በሽታው በሚበዛባቸው አካባቢዎች ያሉ መኖሪያ ቤቶችን ጸረ የወባ ትንኝ መድኃኒት ይረጫሉ። ዩናይትድ ስቴትስ የጀመረቻቸውን ፕሮግራሞች ባቋረጠችበት ወቅት ታዲያ ዶክተር ኦፒጎ በዚህ አመት መጨረሻ የሰውነት አካላት ስራ ማቆም ሊያስከትል የሚችል ከባድ የወባ በሽታ ስርጭት ሊኖር እንደሚችል ይገምታሉ። መቀመጫውን ዋሽንግተን ያደረገው የወባ በሽታ ይብቃ የተሰኘው ተቋም ያወጣው አዲስ ሪፖርት የወባ በሽታ መቆጣጠሪያ አቅርቦት ሰንሰለት ለአንድ አመት ብቻ ቢቋረጥ በዓለም ዙሪያ ወደ 15 ሚሊየን ሰዎች በበሽታው ሊያዙና 107,000 ተጨማሪ ሰዎች ህይወታቸው ሊያልፍ እንደሚችል አሳይቷል። የትራምፕ አስተዳደር ወረርሽኙ ከእጁ ከመውጣቱ በፊት ህይወት አድን ፕሮግራሞችን እንደገና እንዲጀምር ሲሉም አሳስቧል። የዓለም ጤና ድርጅት እንደ አውሮፓያን አቆጣጠር በ2023 ያወጣው ሪፖርት እንደሚያሳየው በዓለም ዙሪያ በወባ በሽታ ምክንያት ከሚደርሱ 590 ሺህ ሞቶች መካከል 95 ከመቶ የሚሆነው የሚከሰተው አፍሪካ ውስጥ ነው። በወባ በሽታ ከፍተኛ ጉዳት የሚደርስባቸው ናይጄሪያ፣ ኮንጎና ኡጋንዳ ውስጥ የሚያገለግሉ የጤና ሰራተኞች የአሜሪካ መንግስት ድጋፍ መቋረጡ የሚያስከትለውን ጉዳት እየገለጹ ይገኛሉ። ዶክተር ዳንኤል ማሊንጋ ካምፓላ የሚገኝ የቤተሰብ ጤና አገልግሎት ሰጪ ናቸው። ባልከሆነ በአፍ የሚዋጠው 25 ወይም 20 እንክብል ነው። ይህ ወደ 60ሺ ስልንግ ያወጣል። በዶላር ወደ 19 ወይም 20 ዶላር ማለት ነው። ነገር ግን በሽታው ከጸና ተጨማሪ በደም ስር የሚወሰድ መድኃኒትና ፈሳሽ ሊያስፈልግ ይችላል። ምክንያቱም የወባ በሽታ በሰውነት ውስጥ የሚገኝን ፈሳሽ ይቀንሳል። ያ ሲሆን የህክምና ወጪው በሶስት ጥፍ ሊጨምርና እስከ 60 ዶላር ሊደርስ ይችላል። ከሀገራችን ማህበራዊና ኢኮኖሚያዊ አቅም ሲታይ በጣም ትልቅ ገንዘብ ነው። ዩናይትድ ስቴትስ በዩኤስኤይድ አማካኝነት በተቋቋመው የፕሬዝዳንቱ የወባ በሽታ ፈንድ አማካኝነት በሦስቱ ሀገራት ብቻ በየዓመቱ በመቶዎችና በሚሊዮኖች የሚቆጠር ገንዘብ ትሰጥ ነበር። ገንዘቡ መንግስታዊ ባልሆኑ ተቋማት፣ የህክምና በጎ አድራጎት ድርጅቶችና እምነትን መሰረት አድርገው በሚንቀሳቀሱ ድርጅቶች አማካኝነት በተለይ በገጠር አካባቢዎች የሚኖሩ ማህበረሰቦች የወባ መከላከያና ህክምና አገልግሎት እንዲያገኙም ይረዳ ነበር። እንደ አውሮፓውያን አቆጣጠር በ2023 ኡጋንዳ 12.6 ሚሊየን የወባ በሽታ ተጠቂዎች የነበሯት ሲሆን ወደ 16 ሺህ የሚጠጉ ሞቶችን አስተናግዳለች። ከእነዚህ ውስጥ አብዛኞቹ ከአምስት ዓመት በታች ያሉ ህጻናትና ነፍሰ ጡር እናቶች መሆናቸውን የዓለም ጤና ድርጅት መረጃ ያሳያል። አሜሪካ ለወባ በሽታ መቆጣጠሪያ የሚውል ከ30 እስከ 35 ሚሊዮን ዶላር የሚደርስ ድጋፍ ትሰጥ እንደነበር የሚገልጹ ቶፒጎ የትኞቹ ፕሮግራሞች እንደተቋረጡ በዝርዝር ባይገልጹም፣ በተለይ የጥናት ስራዎች መጎዳታቸውን አመልክተዋል። ዋናው ተጽዕኖ ሁሉም ሂደት በድንገት መቋረጡ ነው። ነገር ግን ይህ ተጽዕኖ ወደፊት ከሚሆነው ያነሰ ነው። ስለዚህ ትኩረታችን ከዚህ በኋላ የሚሆነው ላይ መሆን አለበት። ለምሳሌ መድኃኒት፣ የመመርመሪያ ቁሳቁሶች፣ አጎበሮች፣ ጸረ ወባ መርጫዎችን የመሳሰሉ በየጊዜ የምንጠቀምባቸው አቅርቦቶች የሚመረቱት ሩቅ ቦታ ነው። ከዚያ መጥተው መጋዘን መግባትና ጥቅም ላይ ወደሚውሉባቸው ቦታዎች መላክ አለባቸው። አሁን ይሄ ሂደት ተቋርጠዋል። የአገልግሎት መስጫ ተቋማት እጃቸው ላይ ያለውን እየጨረሱ ነው። ከዚህ በኋላ አንድ ወር መቆየት አይችሉም። ስለዚህ ዋናው ጥፋት መታየት የሚጀምረው ከዚህ ወር መጨረሻ በኋላ ነው። የዩኤስኤይድ የገንዘብ ድጋፍ ከከተማ በራቁ አካባቢዎች የጸረ ወባ መድኃኒቶች እንዲረጩም ያስችል ነበር። ይህ አገልግሎት የዝናብ ወቅት ከመግባቱና ለወባ ትንኞች መራቢያ አመቺ ሁኔታ ከመፈጠሩ አስቀድሞ በየካቲት ወር መካሄድ የነበረበት ቢሆንም ስራው ለጊዜው ተቋርጧል። ሩቢዮ በዛሬው የኤክስ መልእክታቸው ዩኤስኤይድ ይመራቸው ከነበሩ 6200 ፕሮግራሞች ውስጥ 5ሺሕ 200 የሚሆኑት መሰረዛቸውን አስታውቀዋል። ፕሮግራሞቹ ለዩናይትድ ስቴትስ ብሔራዊ ጥቅም የማያገለግል እንደውም አንዳንዴ የሚጎዳ በቢሊየኖች የሚቆጠር ገንዘብ አባክኗል ብለዋል። የትኞቹ ፕሮግራሞች እንደተረፉም ሆነ የውጭ ጉዳይ ሚኒስቴር በምን መልኩ እንደሚያስቀጥላቸው ግን ዝርዝር መረጃ አልሰጡም። በኡጋንዳ በየዓመቱ የወባ በሽታ ተጠቂዎች በየክሊኒኩ ረጃጅም ሰልፍ ይዘው ወረፋ ሲጠብቁ ማየት የተለመደ ነው። የኡጋንዳ ብሔራዊ የህዝብ ጤና ኢንስቲትዩትም የወባ ታማሚዎች የህክምና አገልግሎት ለማግኘት ወደ ጤና ተቋማት ከሚመጡ ታካሚዎች ውስጥ ከ30 እስከ 50 በመቶ የሚሆነውን እንደሚይዙ ያመለክታሉ። ከዩናይትድ ስቴትስ ጋር ያለንን ግንኙነት በጥንቃቄ መያዝ አለብን፣ ያሉት ኦፒጎ የዩናይትድ ስቴትስ በሽታ መቆጣጠሪያና መከላከያ ማዕከል ድጋፍ ሊያደርግ ይችላል ሲሉ ተስፋቸውን አጋርተዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ